በስምአብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ውድ የምራ ንብራችን ተከታታዮች ይህ የማህበረ ተዋሮ ኦርቶዶክስ ክፍል ነው ኪነ ጥበብ ክፍል ዘውትር በየ ሳምንቱ ልዩ ልዩ መንፈሳዊ የኪነ ጥበብ ዝግጅቶችን ይዞላችሁ ይቀርባል እነሆ እኛም ዳርሜና መንፈሳዊ ህይወት የተሰኘ ዝግጅት ይዘንላችሁ ቀርበናል አዘጋጅ ናፍቆት ተስፋዬ ተዋንያን ብሌን እንደ ህይወት አይናለም እንደ ዳርሜ ናፍቆት እንደ ፍጹም ናቸው ዳርሜና መንፈሳዊ ህይወት ክፍል 3 እነሆ እንደው ገጠር ስመጣ ምን ደስ እንደሚለኝ ታውቂያለሽ? ንጹህ አየር፣ ተፈጥሮ፣ ሜዳው ሁሉ አረንጓዴ፣ እፍ ያፉ ዝማሪ፣ በቃ ምን ልበልሽ? ውስጤን ደስ ያሰኘዋል። ተፈጥሮ ማየት እኮ በጣም ነው የሚያስደስተው። እኛ ለዚህ ያለ እንደ በየሳምንቱ ከተማውን ጥለን ረዥም የምንሮጣው ሲወጡ ዳርሜ ለምን ቆየች? ምናልባት ብቻ መምጣት ፈርታ እየጠበቀች እንደው ወይስ ስቴጅ ላይ ኛለች ያቸው እንደው መጣች። ዳርሜ ዳርሜ ዳርሜ የኔ እዚህ ና ናይ ወይ እህቶች ብርድ ላይ ምን ነው ቁጭ አላችው። እንዲሁ የከተማ ሰው እዚህ ሲመጣ ምንም አይፈራ። እኛ ከከተማው እንመኛለን፣ እናንተ ገጠሩን ፈልገናል ማለት። ዳርሜ አየሩ በጣም ነው ደስ የሚለው፣ ምንም አይበርድም። ዛሬ ስለምንድን ነው እንድንነግርሽ የምትፈልጊው? አረግ እናንተው ባለፈው ስለ ገነት እንነግርሻለን ብላችሁኝ ስጠብቀኑ አላልቅ ብሉኝ ካረምኩኝ እሱን ንገሩኝ። እሺ ዳርምዬ፣ ጎበዝ አልረሳሽም። ነይ ቁጭ በይ። እሺ እህቴ ዳርሜ፣ ያው እንደተለመደው እንግዲህ እየተቀባበለ እንላለን። ያልገባሽ ቦታ ስትደርሺ ደግሞ ታስቆሚናለሽ። እኛ ኦርቶዶክስ ተዋሕዶዎች በገነት በመግባታችን ብዙ ነገር ነው የምንጠቀመው ሰዎችነት በመግባት ክብርነትና ብራናዊነትን እናገኛለን የማቴዎስ ወንጌል ምዕራፍ አስራ ሶስት ቁጥር አርባ ሶስት አንደኛ ቆሮንጦስ ምዕራፍ አስራ አምስት ቁጥር አርባ ሁለት እስከ አርባ አምስት ወደ ፊልጵስዩስ ሰዎች ምዕራፍ ሶስት ቁጥር ሀያ አንድ ና ራእየ ዮሐንስ ምዕራፍ አስራ ዘጠኝ ቁጥር ስምንትን መመልከት እንችላለን በፍጥነትና በሀይል እንደ መላእክት መንቀሳቀስ መቻል ነው አንደኛ ቆሮንጦስ አስራ አምስት አርባ ሶስት እንደተነሳ እንደተነሳው ዝግ የሆኑ ነገሮችን ከፍቶ መግባት የዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ዘጠኝ እስከ ሀያ የዮሐንስ ወንጌል ምዕራፍ ሀያ ስድስት ቁጥር ሀያ ሰባት የሉቃስ ወንጌል ምዕራፍ ሀያ አራት ቁጥር ሰላሳ ስድስት እስከ አርባ አንደኛ የዮሐንስ መልዕክት ምዕራፍ ሶስት ቁጥር ሁለት ክርስቶስን እንመስላለን። ዝግ የሆኑ ነገሮችን ዘልቀን እንገባለን። አዲስቱን ከተማ ኢየሩሳሌም መውረስ እና መኖር ሮሜ ስምንት አስራ ሰባት ሁለተኛ ጴጥሮስ 3 13 ራዕይ ዮሐንስ 21 ከአንድ እስከ ሰባት። ስለ ብዙ ነገር አዋቂ መሆን የሉቃስ ወንጌል ምዕራፍ 16 ቁጥር 25 እና ቁጥር 29 አንደኛው ለቆሮንቶስ ሰዎች ምዕራፍ 13 ቁጥር 12። እኔ የምላችሁ ይህ ቁጥር የምትጠሩት ምንድነው? ኧረ ግራ ገባኝ። ይኸውልሽ ዳርሜ እኔ የምንጠራቸው ቁጥሮች የምታርሙ ከመጽሐፍ ቅዱስ ላይ ነው። እኛ በሚቀጥለው ስንመጣ መጽሐፍ ቅዱስ ይዘንልሽ ሴት ምዕራፎቹ እንዴት እንደምታውቂ የመጽሐፎቹን ገጾች በደንብ እናሳይሻለን። አሁን ማንበብና መጻፍ በደንብ ትችለሻል አይደል? እየተማርሽ ነው። አረግ አሁንማ እየተማርኩ ማይዴን በደንብ አነባለሁ ወጥፋለሁ። ጎበዝ ዳርሜ፣ በቃ በሚቀጥለው ስንመጣ ይዘነድሽ እንመጣለን። አሁን ገነቱ መግባታችን የምንጠቀመውን ጥቅሞችን እንጨርስ፣ እንጫርፍ ስልክም በተሞላ ስፍራ እግዚአብሔርን በማክበር በሰማይ መኖር ነው። የማቴዎስ ወንጌል ምዕራፍ ስምንት ቁጥር 11 የማቴዎስ ወንጌል ምዕራፍ ሀያ አምስት ቁጥር 34 የሉቃስ ወንጌል ምዕራፍ 12 ቁጥር 32 ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 13 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ከመላእክት ጋር እግዚአብሔርን ማወደስና ማመስገን ነው። ራይ ዮሐንስ ስድስት ከዘጠኝ እስከ አስራ ሁለት ራይ ዮሐንስ 19 ከ1 እስከ 7 ከጻድቃን ከሰማዕታት ከቅዱሳን ጋር አንድ ላይ መደሰት ነው። የሉቃስ ወንጌል ምዕራፍ አስራ ሶስት ቁጥር ሀያ ስምንት እስከ ሀያ ዘጠኝ የይሁዳ መልእክት ምዕራፍ አንድ ቁጥር አስራ አራት ራይ ዮሐንስ ምዕራፍ ሰባት ቁጥር ዘጠኝ እስከ አስራ ሰባት ራይ ዮሐንስ ምዕራፍ አስራ ዘጠኝ ቁጥር አንድ ካለ ህመም ካለ ችግር መኖር ነው። ትንቢተ ኢሳያስ ሰላሳ ሶስት ሀያ አራት ራይ ዮሐንስ ሀያ አንድ አራት እግዚአብሔርን ፊት ለፊት ማየት እና ከእርሱ ጋር መኖር ነው። አንደኛ ዮሐንስ መልእክት ምራፍ 3 ቁጥር 2 ራእይ ዮሐንስ ምራፍ ሀይ አንድ ቁጥር 3 ራእይ ዮሐንስ ምራፍ ሀይ ሁለት ቁጥር 4። ይኸውልሽ እህቴ ዳርሜ እኛው ነው፣ ከብዙ ጥቂቶቹ ነው። ገነቱ በመግባታችን ብዙ ነገር ነው የምንጠቀመው። አረግ እናንተው፣ እውነትም ገነት የገባ የታደለ ነው። ጥሩ የሰራ ሰው ቢሞትም አይጎዳ። እኔ እንዲው ከአሁን ጀምሮ ጥሩ ስራ እሰራለሁ። ዳርምዬ መልካም መስራት በምድር እያለን ለሰማይ ቤታችንም ጥቅም አለው። ያልገባሽን ነገር ለመጠየቅ አትፍሪ እሺ፣ ዳርምዬ። እሺ እህቶቼ እግዚአብሔር ይስጣችሁ። ብዙ ማወቅ የምፈልገው ነገር አለ። ስትመጡ ሁል ጊዜ አንዴ አንዴ እጠይቃችኋለሁ፣ ጥሩ ሰርቼ ገነት እንድገባ ባሉ ዲያ ነው አሉ። ምንም ችግር የለም እታች እንዳርምዬ። ያልገባሽን መጠየቅ የምትፈልጊውን ሳፍሰሪ በነፃነት ጠይቄን እኛ ያቃተንን አባቶቻችንን ወንድሞቻችንን ጠይቀን እንመጣና እንነግርሻለን። ደግሞ የነገርንሽን ለጓደኞችሽ መንቀን እንዳትረሺ እሺ። ዳርሜ በያ ውንደ ነው አይለም አሜ እንዲህ ነው አሉ። እሺ አረሳም እህት ዓለም